አዳማ ከተማ የወራጁን ቀጠና ውጥረት እንዲጨምር አደረገ። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርቧል አዳማ ከተማ ትናንት በባህር ዳር ከተማ ላይ የተቀዳጀውን ጣፋጭ ድል ተከትሎ በፕሪምየር ሊጉ በወራጅ ቀጠናው ላይ ያለው ውጥረት እንዲጨምር አድርጓል። አዳማ ከተማ እስከ 28ኛው ሳምንት በተመዘገበ ውጤት መሰረት በብዙዎች ዘንድ ከአራቱ ወራጅ ቡድኖች አንዱ ይሆናል ተብሎ ተገምቶም ነበር። ቡድኑ ባለፉት ሶስት ጨዋታዎች ባሰመዘገበ ያልተጠበቀ የድል ጉዞ ግን የብዙዎችን ቅድመ ግምት ውድቅ ሊያደርግ ተቃርቧል። የአዳማ ከተማ ያለፉት ሶስት ተከታታይ ድሎች በተለይም የትናንቱ ድል አሁን ላይ በፕሪምየር ሊጉ ከአንድ እስከ አራት ካሉ ቡድኖች ውጪ የወራጅ ስጋቱ እንዲመለከታቸው አድርጓል። አዳማ ከተማ ትናንት ከባህር ዳር ከተማ ጋር ያደረገውን ጨዋታ ማሸነፉን ተከትሎ ነጥቡን ሰላሳ አምስት በማድረስ ስድስት ቡድኖች የመውረድ ስጋት ውስጥ እንዲገቡና በቀጣይ ጨዋታዎች አንድና ከዚያ በላይ ጨዋታዎችን የማሸነፍ ግዴታ ውስጥ እንዲገቡ አድርጓል። መቻል፣ ሀዲያ ሆሳአና ወላይታ ዲቻ፣ ቅዱስ ጊዮርጊስ፣ አርባ ምንጭ ከተማና ሀዋሳ ከተማ ትናንት አዳማ ከተማ በባህር ዳር ከተማ ተሸንፉ ቢሆን ኑሮ በሊጉ መቆየታቸውን ያረጋግጡ ነበር። ምክንያቱም አዳማ ከተማ ቀሪ ሶስት ጨዋታዎችን ቢያሸንፍ እንኳ ከአርባ ነጥብ አይበልጥም። ስለዚህ ስድስቱ ቡድኖች አሁን ላይ ከአርባ አንድ እስከ አርባ ሶስት ነጥብ ስላላቸው በሊጉ መቆየታቸውን ያረጋግጡ ነበር። አዳማ ከተማ አሁን ላይ የመውረድ ስጋት ባለባቸው ሌሎች አምስት ቡድኖች ላይ ያለው ውጥረት ይበልጥ እንዲጨምር አድርጓል። አዳማ ከተማ አሁን ላይ ባለው ግስጋሴ የሚቀጥል ከሆነ በሊጉ የመጨረሻ ሳምንት ጨዋታ ብዙዎች ያልጠበቁትና ያላሰቡት ታዋቂ ክለብ አዳማን ተክቶ ከሊጉ ድንገት ሊሰናበት ይችላል። እስካሁን ባለው ቁጥራዊ መረጃ መሰረት መቀለ፣ ሰብ አንድርታ፣ ኢትዮ ኤሌክትሪክ፣ ፋሲል ከተማ፣ ድሬዳዋ ከተማ፣ የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ከፍ ያለ የመውረድ ስጋት ውስጥ እንዲገቡ አድርጓል። እናም አሁን ላይ ባለው ቁጥራዊ ስሌት መሰረት በሊጉ ላለመውረድ የሚደረገው ትንቅንቅ በተለይ አዳማ ከተማ በአሸናፊነት ጉዞ ከቀጠለ እስከ ፍጻሜው ጨዋታ ሊዘልቅ እንደሚችል ይጠበቃል። ክቡራንና ክቡራት አድማጭ ተመልካቾቻችን፣ ከ2017 የኢትዮጵያ ፕሪምየር ሊግ የሚሰናበቱት ሁለት ቡድኖች እነማን ሊሆኑ ይችላሉ? ቅድመ ግምታችሁን በኮሜንት ላይ ያስቀምጡልን ሰናይ ጊዜን